ዛሬ አብረሽ አስቀኝ ያውቅ ብታምኑ ባታምኑ፣ ወለ በጣም ነው የሳፍኝ ነው እኛ ትናንትና ቀሩ ምናምን እያሉ ስንጨነቅ አድረናልኝ፣ እነሱ እንደዚህ በባህራቸው እየተዝናኑ ዞራ ዞራ የኔ ናት እያለ እንግዲህ እየዘፈዳ፣ በነገራቸው ላይ ወረጣ የወንደሮ ዞራ ዞራ ዞራ ያብሻት ማለት ነው። ሌሎቻቸው ያስባቸው ሰራቸው ነበሩ። እና አብረሽ ወለ በጣም ነው ያሳቀኝ ዛሬ። ወይኔ በላቸው ወይኔ በላቸው በላቸው ማለት አሁን ነው። ለማንኛውም እንዴት ናቸው ቤተ ፋሚሊዎችን? እኛ ትናንት እራሱ ጠብቃቸው የነበረ ሌላ የሚመጣልንን ሌላ እንዲህ፣ እኛ ምን ፈልግ ሰርፕራይዙን ነው ማለት። እኛ ምን ፈልግ ሰርፕራይዙ በጊዜ ልቀቁልን ነው፣ በጊዜ ልቀቁልን ነው ዛሬ ዘግቢ ቢሮ ለቃ ነበር እና ኢዴት አልተደረገም። እና ራሳቸው ኢዴት የሚያደርጉልኝ ከአዲስ አበባም ኢዴት የሚያደርግላቸው ከዚህም ደግሞ ኢዴት የሚያደርግላቸው በሉ ማለት ነው። እና ዞራ ዞራው ያንተ ናት፣ አብርሽ ሮታ፣ ዞራ ዞራ ያንተ ናት። የማን ያደርች ና ሙዚቃው በጣም ያበደ ነው። አብረሽ ወይኒ ወይኒ ሮት የታድሶሻሪ ነ አብርሽ የሚሰለ የዋተፈቶሻሪ ጥራቶሻሪ ለማን እና ብቻ ፈታ አድርጎኛል ዛሬ ሙዚቃ። ወንድሜ እኮ ስም ጠብቀ የፈጠረ ሌላ። እነሱ ቲክቶክ ቲክቶክ ምን ይሰራልን አይደል? እኛ ቲክቶክ አንፈልግም። በዩቱብ እንድትመጣ ነው የምንፈልግ።